አሰላሙ አሊኩም ወራህመቱላሂ ወበረካቱ ወድ ቤተሰቦች ሰላም ሰላም ብያለሁ። ይሄ ያላችሁበት ሰላማችሁ በዘዘ ተረፈፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራብ እያደረጋችሁ ቤተሰብ ሆነው ለምታበረታቱኝ ከልባ አመሰግናለሁ። እንግዲህ ቀድ ላይ ተናግሬ ነበረ፣ ይቅርታ ብለሽ ቪዲዮ ስር ይላታል ብዬ ነበረ፣ አብርሽ ማለት ነው። ምክንያቱም እዚህ ጋር ያለው ነገር እናንተ በደንብ አርጋችሁ ታውቁታላችሁ ማለት ነው። ይቅርታ ለምን ተቀበለ አይደለም አብርሽ ነገር ግን ይቅርታ ስጠይቀው እንደዚህ በመላላት በመተቃቀፍ ወይም ደግሞ እሱን በማሻሻት አይደለም። ይቅርታ ልጠይቅ ጥፋተኛ እንደሆነች ካወቀች ምን ያሻሻታል? ከአብርሽ ጋር ምን ከሱ ጋር ያሳስቃታል? በቃ ሴሬስ ይቅርታ አጥፍቻለሁ መውጣት። እውነት አንቺ ሄርሜላ ተብየዋ ማለት ነው ለአብርሽና ለሩታ ካዘንሽ፣ ትዳራቸው እንዲመለስ ከፈለግሽ እንደ ሴትነት ሆነሽ ከአብርሽም ከሩታም ህይወት ውልቅ ብለሽ ውጪ። በቃ ምክንያቱም እዚህ ጋር ምናለ መሰላቸው አብርሽ ይቅርታ እንኳን ሲጠይቅ በቃ እኔ ቤቴን እፈልጋለሁ፣ ትዳሬን እፈልጋለሁ። ከሄርሜላ ከአሁን ወዲህ ይቅርታ አድርገልኝና እህቴ ባለኛ ቀን እረዳሻለሁ፣ ነገር ግን በእነዚህ አይነት ሁኔታ ምንም እንዳትመጭብኝ። አሁን ሩታ ቢከፋትም ቢደላትም እንደ ምንም ብዬ እኔ አባ ብዬ ወደ ራሴ መመለስ እፈልጋለሁ። ከህይወታችን ውጪ እንኳን ብሎ መልስ የሚባል ነገር አልሰጣትም። ምክንያቱም ገና ሩታ ምላሽ ሰጣት፣ ትክክል ልክ ልኳን ነግራት ስትሄድ፣ እሱ ቆሞ ስለ ሩታ ከእሷ ጋር ያወራል ማለት ነው። እኔ ቪዲዮ ስላየው ተረዳሽ ይላታል ማለት ነው። አንተ በትክክል ትረዳታለህ ምክንያቱም ሄርሚላን ስለምትፈልጋት በህይወት ውስጥ እንድትኖር ስለምትፈልጋት መዘላዘር ስለምትፈልግ ማለት ነው። ሩታ ደግሞ ያንን ነገር አትፈልግም። ሩታ ደግሞ የምትፈልገው ሁለታችሁ ሆናችሁ ህይወታችሁ እንድትመሩና ልጃችሁን እንድታሳደጉ ነው የምትፈልገው። ማንኛውም ሰው የልቡ ልቡ ሰርቶ እንዳለች ሩታ የፈልገውን ነገር አድርጎ መጥቶ ይቅርታ እንዲላት አትፈልግም። ምክንያቱም አንተ ሩታን ለማስጠመድ ነው የምትፈልገው። አንተ በጣም ጥሩ ሰው ነህ፣ የዋህ ሰው ነህ። ይቅርታ ስትባል ይቅርታ ትቀበላለህ። ሩታ ግን ይቅርታ አትቀበልም። ለምን እንደሆነ ታውቃለህ? ሩታ ሌላ ናት፣ አንተ ሌላ ናት። ምክንያቱም ሩታ የምትፈልገው ከአንተ ጋር መኖር ለአንተ ፍቅር ስላላት ቦታ ስላላት፣ አንተ ግን ለሩታ ቦታ የለህም፣ ፍቅር የለህም ማለት ነው። ሞር እንኳን አንተ ብታቅ ኖሮ ሚስትህ እንኳን አኩርፋ ስትሄድ አንተ ማኩርፋ መሄድ ነበረብህ፣ እሷን ጥለሃት ማለት ነው። በአንቺ የመጣ ነው እና ፉከራ ደግሞ ሁልጊዜ ይሄ ለአንድ የደው ምናምን ለምን ብላለች እሷ ቃል ፈልገን ብላhallች ኦሬዲ አንተ የምትከታተላት ማለት ነው። ሲቀጥል ሩታ እንዳለችው ማለት ነው አንተ ቤት ክበት خیرም ምን ትሰራለህ? እውነት ለትዳርህ ለቤትህ ቦታ ካለ ልክ የሴት ቦርሳ ይመስል ሄርሚላን አስከትላ ለምን ትሄዳለህ? ሸገር ነበር ካደር ከሸገር ስትመጣ እንግዲህ የመጣህበት ሩታ ነው ሩት ተናፍቀኛለች፣ ከጎኗ ለሆን ነው ላግዛት ነው ብለህ አይደል ተነስተህ የመጣኸው? ስለዚህ ሄርሚላትን ይዛ መጎትት ምን ያደረግልሃል? እነዛ ያንተ ሰራተኞች ማለት ነው ምን አለ፣ ለሳምንት ለሁለት ሳምንት ባይዋሹ እዛ ሸገር ያንተን ቤት ቢጠብቁ ምን ችግር አለ? እዚህ ጋር ቦታ ማስተካከል ከፈለግ፣ ከሩታ ጋር መቀጠል ከፈለግ አንተ ነህ እንጂ የምታስተካክለው፣ ወይም ደግሞ ሄርሚላ አይደለችም። ሄርሚላ ደግሞ ለአንተ ምንም አጠቅምህም፣ ምንም ነገር አታረግልህም ማለት ነው። ምክንያቱም የአንተ ነገር ያልገባው ሰው አለ። አሁን ነገ የሩታን አምጥተህ ትጠይቃታለህ። ሩታ ደግሞ አልፈልገህም ትልሃለች። ያው የለመትክበት ከእሷ ጋር ለመዝለን ነው። አንተም ፍቅር ይዞሃል፣ ሄርሚላን ፍቅር ይዛታል። ሁለታችሁም ትፈላላጋችሁ ይሁን አላቅም። እኔ ምን እንደምታስብ አላቅም፣ ደግሞ ነውር ነው ነብሩ የሚባል ነገር እወቅ። አንተ ሚስትህ ተቆጥተ አኮርፋ በትዳሪ ውስጥ አትግቢ፣ በቃ በሰው ህይወት አትበጥብጡን። እኔ ከበፊትም ጀምሬ ሰላሜን ሳገኝ አትወዱም ወይ ብላ ስትሄድ፣ አንተስ ያለሩታ ሰላሜን አላገኝም ብላ ጥላሃት ለምን አሌትክም? በቃ ይብቃሽ ሄርሜላ፣ በዚህን ቁሚ፣ ለምን አትላት? መልስ ለምን አሰጣትም? ማሰጠትበት ምክንያትማ አንተ በደንብ የተረዳህ ሰው ይረዳታል። ምክንያቱም አብርሽ ሩታ ስታለቅስ እንጂ ሩታ ደስተኛ ስትሆን በጭራሽ አትወድም። ዋናው አንተና ሄርሚላ ሳርቱን ዋና አንተነ። ምክንያቱም እንዳለች ሩታ ማለት በህይወትህ እንደ ማንም እንዲራገጥና ማንም እንዲጨፍረትለት የምትፈቅድልህ አንተናህ እንጂ ማንም አይደለም። እውነት ለመናገር ሄርሚላ ላይ ጥፋት የለም ማለት ነው። ጥፋቱ ሙሉ በሙሉ አብርሽ ነው ማለት ነው። ትላንትናም ይህንን የሚያደረገች ዛሬ እንኳን ምላሽ ቆመህን እንኳን ለሚስትህ እሷ ለማስረዳት እሷ ምንድናት ከሩታ የበለጠ እውቅና ኖሯት ነው? እሷ እሷ ምን ስለሆነች ነው? ምንድነው የምታስተላልፈው? የኔ ማንነት ማንነትሽ እኮ ነው። አንቺ እዚህ ጋር የምታሳዩ ማንነትሽ ከባለ ወንድ ትዳር ወንድ ጋራ ምን ትሰሪ ያለሽ? ምን ታደርግ ያለሽ? በወንድ ላጤ መሀል ምን ትሰሪ ያለሽ? በአራት ወንድ ተከበሽ ምን ታረጊያለሽ? አንቺ ማለት ነው። ይህ ማስራሽ ነው። ምክንያቱም ከዚህ በፊት ሆቴል ስለምሰሪ የሆቴል ፈረስ ስለሆንሽ አሁንም የለመድብሽ ነው። አንቺ ማንነትሽ የለም። አንቺ በሩታ ቦታ ብትሆኝ ሩታ ባልሽ ላይ መታ እንደዚህ እንደዚህ ብትንጠለጠል እንደዚህ ብትሆንበት ምን ይሰማሻል? ሁላችሁም ሴቶች እስቲ በሩታ ቦታ ሆናችሁ የሩታን ነገር ስሜቱ እንዴት ነው? እንዴት ያማል? እናንተ ከዚህ ጋር እየተጣላችሁ ባላችሁ ይቅርታ ለማለት መታ መታሻሸቱ ማቀፉ ካላቀፍ ቀኝ ካልጨፈርኩለ፣ በቃ ምን አባሻንቺ፣ ምንድን ነው የምትፈልጊው? ስለዚህ አንቺማ የምትፈልጊው ሩታን ማናደድ አብርሽና ሩታ በቃ በአንቺ ምክንያት በተገናኙበት እንደዚህ ይራራቃሉ ክፍተት ይገባል በክፍተቱ ደግሞ አብርሽና ሩታ ይለያያሉ ነው አንቺ ደግሞ ያንን ተጠቅመሽ መግባት ነው አብርሽ የራስሽ የግልሽ ለማድረግ ነው ምትሞክሪው ማለት ነው አብርሽ ግን አልገባውም እንጂ ሩታ እኮ አትደርስብኝ ብላ ነበር እውነት ቤት ክበት ቦታ ደስታውን አትንቀቃል ትታህ መታ በደንብ ደስተኛ እየሆነች ነበረ እየሳቀች ነበር ፈገግ እያለች ነበረ ተከትለሃት እዚህ መጣ ገናም ሌላ ነገር ሌላ ጭቅጭቅ ውስጥ አላውቅም። ሞር እንኳን ዛሬ እኮ ይመጣል እኮ ጌም ለመጫወት ማለት ነው። አሁን ቪዲዮ ተሰርቷል አይደል? እነሱ ይረሱታል እኮ፣ ምንም ችግር የለባቸውም እኮ። እኔ በጣም እኮ ነው የሚገርሙኝ አንዳንዴ እነሱ ራሳቸው ማለት ነው። ነገር ግን አብርሽ በጣም አስተሳሰብህ ይወረደና አላቅም በዚህ ልክ አንተ ለትዳርህ የሚኖህና የሚበጅህን ትታህ ቆመህ ገና ሩታን ስታሰድብ በእሷ አፍ እንደዚህ ናት ትረዳላች ብዬ ነው ቪዲዮ ስታየው ምናምን ነገር። እሷ እኮ የማትረዳበት ምክንያት አንተን ስለምትወድ፣ አንተን ስለምታፈቅር፣ በቃ በአንተ ላይ ስለማትደራደር ነው። አንተ ግን ቦታ ስለሌለህ ነው። ማንኛውም ነገር ቢደረግ የራሱ ጉዳይ ነው። ደግሞ ወንድ ከሆንክ ቆፍጠንበል በቃ ሴት ልጅ አልፈልግህም ካለችህ ፈልገህ ነው በቃ ተዋት። እንደውም እውነቴን ነው የምልህ፣ ለምን እንደሆነ ታውቃለህ? ዘግሬም ትለማመጣለህ ነገ፣ እሺ ትላለህ፣ የሆነ ስሜት እንደሚሰማ ታረጋታለህ፣ ትወሳውሳታለህ። መልሳ ደሞ እሷ ወደ አንተ ስትመለስ ደሞ አንተ ደሞ ሌላ ቦታ ነው የምትገኘው፣ ሌላ ቦታ ነው የምትገኘው፣ ከእሷ ነው የምትገኘው። እሷ ወይም ምረጥ እኮ ምርጫ፣ ምርጫ እኮ እዚህ የከለከለህ የለም፣ ወይም ሩታን ወይ ሄርሜላን፣ ይሄ የራስህ ህይወት ነው። ነገር ግን ይደብራል፣ ምንም ቢሆን አብርሽና ሩታ አንድ ላይ ብዙ ነገር አሳልፋችኋል። ከሄርሜላ ይበልጥ ሩታ ታቃታለች። ሚስትህ ናት፣ ልጅህ ተሸክማለች። የእሷን ገመና እንደዚህ ነው ያ ነው ብላ ከእሷ ጋር ቆማ እንዴት አትረዳም? እንደምን መረዳ ታቃታት። አንተ ጎበዝ ነህ፣ አንተ የዋህ ነህ፣ አንተ ይቅርታ ትጠቀበላለህ፣ እሷ ግን አትቀበልም ያንን ነገር። እንድትባል አይደል የምትፈልገው? አንተ ጭራሽ ከስር መሰረትህም ማለት ነው ሩታ እንድትረገጥና እንድትሰደብ ነው የምትፈልገው። ባትፈልግ ኖሮ ያለችበት ድረስ ውሽሚትህን ይዛ መታ ከእሷ ጋር አትመላለሱም ነበር። እሷን እንደውም እንደምትመጣ ካወቅ በቃ ሁለታችሁ ፍቱት። እኔ ሊድ ከጀርባ ደግሞ መጥቼ እኔ በሌላ ቀን ሩታን አግኝቼ ሩታን ቀስ ብዬ አወራታለሁ ብለ ሩታ መምጣቷን ካወቅ ቀል አርገሃቸው ለሁለቱ ማየት ትችል ነበረ እንጂ ሩታ ጥላ ስትሄድ ደግሞ ገና ወገብን አስራ እንዲ ነው ያለ ፎከራ። አንተ ያንተ ፎከራ መቼም አያልቅም። እውነት እንደውም ብተዋት ከህይወቷ ብትውጡላት ይሻላል። እሱ በህይወቷ አንተ ያሌላህ ቀን ደስተኛ ሳቅ በሳቅ ሆና በቃ የድሮ ሩታ ማንነቷን ተመልሶ እያያናስ ነበረ። ፈገግ ሳቅ በሳቅ ነበረ የምትመጣው ማለት ነው ግን